ሰላም ጤና ፍቅር በረከት ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን? በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ በተለይ ደግሞ እናንተን የሚያሳትፍ ነው ማለት ነው። ሀሳብ አስተያየታችሁን በኮመንት መስጫ ላይ ብታጋሩ ደስ ይለናል። ኢትዮጵያችንን በተለይ ደግሞ ቅዱሱን ታቦት ታቦተ ጽዮንን የተመለከተ አንድ መረጃ ላኪን ቸለው እና ይሄ ነገር በጣም ስለከነከለኝ ወደ እናንተ አምጥቻለሁ። አንድ ወጣት አላስኔ የሚባል ሰው አለ። እሱ ታቦተ ጽዮንን እና ቅዱሱን ጽዋ አይቼ መጣሁ ብሎ ቃለ ቀርን በሚባል ሚዲያ ላይ ወጥቶ ምስክርነት ሲሰጥ አይቼዋለሁ። ግን ከቤተ ክርስቲያን አካሄድ፣ ከቤተ ክርስቲያን ሕግና ስርዓት አንጻር ይሄ ነገር ልክ ነው ብዬ እኔ በግሌ አልተሰማኝም ማለት ነው። ምክንያቱም ታቦትን ማንኛውም ተራ ምእመን ማየት ይችላል ወይ ነው ጥያቄው? እንዴትስ ደግሞ በዚህ ፍጥነት አሁን በቅርብ ነው ሚዲያ ላይ መውጣት የጀመረው እና አንድ የበቁ አባት ብቻ የሚጠብቁት ሁልጊዜም እንደ ማንኛውም ሌሎች ታቦቶች የማይወጣ አርክ ኦፍ ኮቨናንት የቃል ኪዳኑ ታቦትን አይቼ የመጣው፣ እንዲሁም ቅዱሱን ጽዋ ፎቶ ማንስች የመጣው ሲል ተደምጧል ማለት ነው። እና በጣም ያስገረመኝ ነገር ደግሞ ሀሳብን በሀሳብ እንዲሁም ሀሳብን በመረጃና በማስረጃ ከመሞገት ይልቅ በዛ ኮመንት ስር ደስ ማይሉ በተለይ ደግሞ ምናልባትም ይህንን ኮመንት ያደረጋቸው ክርስቲያኖች ከሆናችሁ ከክርስቲያን የማይጠበቅ ኮመንት ነው እዛ ላይ ያየሁትና፣ እኛም ደግሞ ለእኛ ቤተሰቦች እንደ አክሱም ይህን ነገር ልናቀርብ የተገደድንበት ምክንያት ለምንድን ነው፣ ሁልጊዜ ኔጌቲቭ የሆነ ነገር የምናደርገው? ለምሳሌ ቀንታችሁ ነው እናንተ ስላልተመረጣችሁ ነው አይባልም እንደዚህ። ቤተክርስቲያን እኮ ሕግ አላት ደንብ አላት ከቅጥሯ ከአጥሯ ከበሯ ጀምሮ እኮ ያለ ሕግ ያለ ስርዓት የተደረገ ምንም ነገር የለምና፣ ዲያቆናት እንኳን ማየት የማይችሉትን ታቦተ ሕግ እንዴት ነው ተራ መመን የሚያዩ ነው? እና አንዳንዶች እያሉ ያሉት ምንድን ነው በተናቁ በተገፉ ሰዎች ነው እግዚአብሔር የሚሰራው የሚለው አሉ። እሰየው ሆኑለትም ከሆነ ግን ደግሞ ህግና ስርዓት ስላላት ቤተክርስቲያናችን በዛ ህግ መሰረት ነው የሚሄደው አይደል? ስጋው ደሙን እንኳን በቤተክርስቲያናችን ምን አይነት ስርዓት እንዳለው ታውቃላችሁ። ለምሳሌ ስጋውን ዲያቆናት አያቀርቡም፣ አይደለ? ደሙን ነው ዲያቆናት የሚያቀርቡት። እያንዳንዷ ነገር ስርዓት አላት፣ ህግ አላት፣ ትርጉም አላት። በቅድስት ቤተክርስቲያን የሚደረግ ነገር ማለት ነው። እና የጥራዝነጠቅ የሆኑ ነገሮችን እያነሳል እንካሳላንት ያባን አደርግ ጥሩ ነው። ለኛም እንደው ለራሳችንም ክብር ቢኖረን ማለት ነውና፣ ዛሬ ስለ ታቦተ ጽዮን እና ስለ ቅዱሱ ጽዋ የተነሱ አንዳንድ ነገሮችን በመረጃና በማስረጃ እንፈትሻቸዋለን። አብራችሁን ስለምትሆኑ ኮዲዮ እናመሰግናለን። ሮማን ጸጋይ ነኝ። ሰናይ ቆይታ ይሆንላችሁ። እንግዲህ ታቦተ ጽዮን በእንግሊዝኛ ዘ አርክ ኦፍ ኮንቨነንት ይሉታል። በመጽሐፍ ቅዱስ ውስጥ የእግዚአብሔር ቃል ኪዳን ታቦት ተብላ የምትገለጽ ናት። በኢየሩሳሌም ቤተ መቅደስ ውስጥ ተጠብቃ የነበረች የእግዚአብሔር ክብር ማደሪያ ናት። በመጽሐፍ ቅዱስ መሰረትም በሙሴ ትእዛዝ ከግብጽ ባርነት መውጣት በኋላ የተሰራች ናት ማለት ነው። አስርቱ ትእዛዛት ያለባት ናት ታቦተ ጽዮን ማለት ነው እና እንግዲህ ታቦተ ጽዮንን አይቻታለሁ ሲል ነበረ የአስኔ የሚባል ልጅ ኢትዮጵያዊ ልጅ ማለት ነው። በጣም አጋናውም ሲያወሩት ሰምቻለሁ። በጣም በርካታ ሪያክት ሲያደርጉበት ነበረ፣ ቲክቶክ፣ እንዲሁም ሌሎችም ፕላትፎርሞች ላይ ማለት ነው እና ቢሆንስ ተገቢ ነው ወጥቶ ሚዲያ ላይ የምርም ኮመንት፣ አንዳንድ ሰዎች እንዳሉት የምርም ተመርጦ ከሆነ ተገቢ ነው አካሄዱ የሚለውንም ነገር መፈተሽ ያስፈልጋል ማለት ነው። እንግዲህ መላው አለም በሚባል ደረጃ ስለ ታቦተ ጽዮን ሲነሳ በጣም በርካቶች ትኩረትን የሚሰጡት ነገር ነው። ምክንያቱም ታቦተ ጽዮን እና ቅዱሱ ጽዋ እግዚአብሔር ማደሪያ ቅዱስ እቃዎች ናቸው። እንደውም አንዳንድ ሀገሮች በእኛ ሀገር አለ ብለው የሚከራከሩም አሉ። እስራኤል ደግሞ እንደውም ብዙ ሰላዮችን እንደምታሰባራም ትናንት፣ ከትላንት በስቲያ ይመስለኛል አንስተ ነው ነበረ ታቦተ ጽዮንን ፍለጋ። እንደውም አውሬውም ትልቁ መስራት የሚፈልገው እነዚህ ዶግማና ቀኖና ያላቸውን ሃይማኖት መምታት፣ ከዛም ደግሞ በተለይ ታቦተ ጽዮንን መውሰድ እንደሆነ በዝርዝር አይተን እነ ግራማን ኮኬን ራሱ ብናይ በሳይንቲፊክ ጥናቶች በዓለም አቀፍ አገላለጾች ላይ ተመስርተው የመሰከሩት ነው። በኢትዮጵያ እንደሚገኝ ታቦተ ጽዮን ማለት ነው። ቅዱሱ ጽዋ በኢትዮጵያ ውስጥም ከታቦተ ጽዮን ጋር ተያይዞ የሚታይ ነው። የእምነት እና የታሪክ ግንኙነት አላቸው ማለት ነው እና እና ይሄ ልጅ አሁን አይቻለሁኝ የሚለው ነገር መቼስ የሰው ልብ የሚያውቀው እግዚአብሔር ነው። ምን እንደተፈጠረ ባናቅም እና እኛ እዚጋ ቆምን ጀጅ ባናረግም ግን ከቤተ ክርስቲያናችን አውድ፣ ከቤተ ክርስቲያናችን ስርአት፣ ከቤተ ክርስቲያናችን ስርዓትና ህግ አንጻር ነው ይህንን ነገር የምንገመገመው፣ እናንተም ደግሞ ሀሳባችሁን እንድትገልጡልን ነው። በመጽሐፍ ቅዱስ ውስጥ የሚጠራው የቃል ኪዳኑ ታቦት የሙሴ ጽላት ማለት ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደሚገኝ መረጃም ማስረጃም አለ። ይህ ቅዱስ ታቦትም በአክሱም ቅድስት ድንግል ማርያም ቤተክርስቲያን ውስጥ ተጠብቆ የሚገኝ ነው። ነገር ግን ማንም ሰው ገብቶ ይህን ነገር ማየት እንደማይችል አንድ የበቁ አባት ብቻ በጾም በጸሎት ተጠብቀው ይህንን ቅዱስ ታቦት እንደሚጠብቁ ይታወቃል ማለት ነው። በመጽሐፍ ቅዱስም በዘጸአት ላይ እንደተገለጸው በዘጸአት ምዕራፍ 25 ቁጥር 10 እስከ 22፣ ንግስተ ሳባ ወደ ኢየሩሳሌም ተጉዛ ከንጉስ ሰሎሞን ጋር ግንኙነት ስለነበራት ልጃቸው ምኒልክ ተወልዷል። በኢትዮጵያ ታሪክ መጽሐፍ ታላቁ መጽሐፍ ክብረ ነገስት መሰረትም ምኒልክ ወደ ኢየሩሳሌም ሄዶ ታቦተ ጽዮንን ወይም ደግሞ የቃል ኪዳን ታቦት ይዞ ወደ ኢትዮጵያ ተመልሷል። በአክሱሚ ታሪክ በ14ኛው መቶ ክፍለ ዘመን የተጻፈ ከጥንትም የነበረ ታሪክ ነው ማለት ነው። ታቦተ ጽዮንም በአክሱም ቅድስት ማርያም ቤተክርስቲያን ውስጥ ተጠብቆ የሚገኝ ነው። አንድ ብቸኛ አባት በጾም በጸሎት ይጠብቁታል። እና ማንም ሰው ገብቶ ይህንን ነገር ማየት አይችልም፣ መግባት ራሱ አይችልም። እና በጣም በርካታ ሳይንቲስቶች፣ በጣም ብዙ አጥኚዎች ወደዚህ ቦታ ተጉዘው ይሄንን ነገር ሞክረው ነበረ፣ ግን አልቻሉ ማለት ነው። እንደውም በገንዘብም በሌላም በሌላም ነገር በጣም ተሞክሮ ነበረ፣ ግን አልተቻለም። ይሄ የእምነታችን ምልክት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ እያንዳንዱ ነገር ሕግ አለው ስርዓት አለው ደንብ አለው ማለት ነው። ታቦተጽዮንም ሆነ ቅዱሱን ጽዋ ማንም ሰው ሄዶ መመልከት እንደማይችል በርካታ የሆኑ መረጃዎችም ማስረጃዎችም አሉ። ታሪካዊ ድርሳናትም ይህንን ታሪክ ይደግፋሉ። በክብረ ነገስ መሰረትም ምኒልክ ታቦተ ጽዮንን ከኢየሩሳሌም ይዞ ወደ አክሱም መምጣቷን ተናግሯል። ይህም በ14ኛው መቶ ክፍለ ዘመን የተጻፈ ነው፣ ከጥንት ታሪክ የተገኘ ነው። በተለይ ደግሞ ግራም ሃንኮክ ሳይን ኤንደሲ መጽሐፍ ይህንን ይናገራል። ታቦተ ጽዮን በሰባተኛው ክፍል በምናሴ ንጉሠ ዘመን ከኢየሩሳሌም ተነስታ ወደ ግብጽ፣ ከዛ ደግሞ ኤሌፋቲኒ ደሴት፣ ከዚያም ወደ ጣና ደሴት እንደሄደችም ይናገራል። በአክሱም ተጠብቃ ደ መሆን እንዳለች ግራሃም ሃንኮክ ተናግሯል። ይህ ታሪክ በኦርቶዶክስ ተዋህዶ ቤተ ክርስቲያን ህግና ተውፊት ተጠብቆ የቆየ ነው ማለት ነው። ሌሎችም ታሪካዊ የሆኑ ጸሐፊዎች አሉ። በጣም በርካቶች ማለት ነው። ደ ኩስት ፎር ደ አርክ መጽሐፍ ይሄንን ጽፏል። በአክሱም ያለው ታቦተ ጽዮን የሙሴ ጽላት ነው ሲል መስክሯል ማለት ነው። በ1941 የእንግሊዝ ታሪክ ተመራማሪ ኤድዋርድ ኤሎንዶርፍ በዛ ጊዜ በአክሱም ያለውን ታቦት በተመለከተ አስተያየት ሰጥቷል። ታቦተ ጽዮን አይደለችም የሚሉም አሉ። ምክንያቱም ታቦተ ጽዮንን ተመሳስሎም ተሰርቷል። በቤተክርስቲያናችን ታሪክ እርብ የሆናችሁ ሰዎችም ይህንን ታውቃላችሁ። እና ሳይንቲስቶች በርካታ የሆነ ጥናትን አውጥተዋል። ታቦተ ጽዮን በኢትዮጵያ ናት፣ ግን ደግሞ የት እንዳለች አይታወቅም ያሉ አሉ ማለት ነው። እንደሚታወቀው ታቦተ ጽዮን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት መሰረት፣ የእግዚአብሔር ክብር ማደሪያ ናት። ሌላውም አለም እንደሚያውቀው ማለት ነው የኢትዮጵያን ሀገር እና ሕዝብ ጠባቂ እንደሆነች ይታወቃል። ምንም እንኳን ኢአማንያን ይህንን ነገር ቢጻረሩትም በመጽሐፍ ቅዱስ እና በኢትዮጵያ ታሪክ በተለይ ደግሞ በክብረ ነገስት መጽሐፍ መሰረት ታቦቶ በአክሱም ቅድስት ማርያም ቤተ ክርስቲያን ተጠብቃ እንደቆየች ምስክር ነው። እኛም እኚ አንድ አባት ብቻ ናቸው የሚጠብቁት እና ብዙ ታሪክ ያውቃሉ ነገራችን ላይ እኛ አባት እሳቸው ካላለፉ በስተቀር ሌላ ሰው እንኳን እሳቸውን ተክቶ እንዲጠብቁ አይደረግም። ይህንን ቅዱስ ታቦት ማለት ነው እና ከጦርነት በጣም ከብዙ ነገር ነው በነገራችን ላይ የምትጠብቀን ማለት ነው። ምክንያቱም ኢትዮጵያ እንደሚሴርባትና ኢላማ እንደምትደረገው ታርጌት እንደምትደረገው ቢሆን ኖሮ እኮ ኢትዮጵያ ብትባል ሀገር አትኖርም፣ እስካሁን ከካርታ ላይ ፍቀዋት ነበረ። ለብዙዎቻችን ግን ይሄ ነገር አይዋጥልንም። እውነቱ ግን ይሄ ነው። መላው ዓለም በሚባል ደረጃ ሳይንቲስቶች፣ ተመራማሪዎች እነ ግራም ሃንኮክን ጨምሮ በአሰሳ ነው እድሜያቸውን የፈጩት ማለት ነው። ነገር ግን በቤተ ክርስቲያን ሕግና በአክሱም ጠባቂ አባቶች ጥበቃ ምክንያት ማየት አለመቻሉ በጣም በርካቶችን እንደ ተግዳሮት እያዩት ነው። ግን ይህ የእግዚአብሔር እጅ እንዳለበት ምስክር ነው ማለት ነው። አንድን ቤተ ክርስቲያን ሰብሮ መግባት ስለምን አልቻሉ? ምክንያቱን ሀያላኑ ናቸው ይህንን ነገር የሚያሳስሱት ማለት ነው። በጣም ሰላዮች ይመጣሉ፣ ተመራማሪዎች ይመጣሉ፣ ጎብኚ መስለው ይመጣሉ ይመጣሉ ስለዚህ፣ ከሰው ልጅ አቅም በላይ ነው ማለት ነው። የቅዱስ ታቦቱ አርኮፍ ኮንቨነንት ጥበቃ በሰው ልጅ ብቻ በሰው አቅም ብቻ የሚጠበቅ እንዳልሆነ ይሄ ራሱ ምስክር ነው። በጣም እኮ ብዙ ነገሮች ተወስደዋል ከኢትዮጵያ አደለ? ቅዱስ መጽሐፎች እኮ ተወስደዋል። የማይተኩ ቅርሶቻችን እኮ ተወስደዋል። ታቦተ ጽዮንም መውሰድ አይደለም ማየት እኮ አልቻሉም ዛሬ ላይ እንዴት ነው ይሄንን ነገር ለማመን? በጣም የተፋጠን ነው እና ትችት ላይ የተቀመጥ ነው። እናንተ ስላልተገለጠላችሁ ነው። ለእናንተ ስላልታያችሁ ነው። እግዚአብሔር እኮ በተናቁ የሰዎች ነው ይህን የሚያደርገው። እግዚአብሔር እኳ አይዘበጥበትም። እግዚአብሔርን እኳ አይኑ በመሀረብ በጨርቅ እኳ እንሸፍነውም። ማለት እግዚአብሔር እግዚአብሔር ነው። እና በሰው ላይ የለመድነውን መዘባበት በሰው ላይ የለመድነውን እንካሰላንታ አሁንም ታቦተ ጽዮን እኮን እሱን መርጣው ነው። እሱ እንደዚህ ነው። ይሄ መመጻደቅ ይባላል። የእውነት ነው የምላችሁ፣ ቢገለጥ ቢሆን ቢደረግለት እንኳን የዚህን ያህል አደባባይ ላይ ወጥቶ መናገሩ እኔ በግሌ ተገቢ ነው ብዬ አላስብም። እንግዲህ አባቶች ምን ምላሽ እንደሚሰጡ አላቅም። ይሄ ነገር ሆኗል ላይ አሉንም ወይ የሚለውንም ነገር ማጥራት አለባቸውን ያሁን ከነበረው ክብር ከቤተ ክርስቲያንም ስርዓት ወጉ ትውፊቱ ሁሉ ነገር እያንዳንዱ ነገር ከላይ በመግቢያ እንዳልኳቸው እያንዳንዱ ነገር ስርዓት አለው። ቤተ ክርስቲያን ግቢ ውስጥ የሚተከሉ ዛፎች እንኳን ያለ ምክንያት አይተከሉም። እና እንዴት ነው እንደዚ አቅልሎ ሚዲያ ላይ ወጥቶ እንደዚህ አይቻታለው እንደዚህ ሆኗል የሚባለው ነገር ለእኔ አልተዋጠልኝም። ስለዚህ ይህንን ነገር እናንተም ሐሳባችሁን አስተያየታችሁን እንድታሰፍሩ በሚል ነው ወደ እናንተ ያመጣ ነው። ታቦተ ጽዮን በመጽሐፍ ቅዱስ ውስጥ ታላቅ ቦታ ያላት የእግዚአብሔር ክብር ማደሪያና የእግዚአብሔር መገለጫ እንደሆነ ይታወቃል። ሰዎችን እንደ እንደሚዋረክ አገራችን እንደሚጠብቅ ይታወቃል። ለምን ይመስላችኋል? ከኒውክሌር በላይ ኮ ነው ታቦተ የሚፈልጉት። ግቡና ሰነዶችን አገላብጦ የሊቃውንቶችን ቃል አገላብጦ የታሪክ ጸሐፊዎችን ነገር አገላብጦ ያለምንም ነገር ዓለም በባትሪ አይፈልግም። ይህንን ታቦተ ማለት ነው ማደሪያ ነው እግዚአብሔር ክብር ነው ታቦተ ማለት በኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያናችን መሰረትም ታቦተ ኢትዮጵያን ሀገር እምነትም ሀገራችንንም እምነታችንን ምትጠብቅልናት በክብረ ነገስትም በ ለዘመን ከላይ እንዳልኳችው ታቦቱ በሚኒሊክ ልጅ ንግስተ ሳባ እና ንጉስ ሰለሞን ማለት ነው ከኢየሩሳሌም ወደ ኢትዮጵያ የመጣች ናት። በጣም በርካቶች ታዲያ የሚገርማቸው ነገር እኛ ገር ታቦተ ጽዮን እኛ ገር ነው ብለው የሚከራከሩም አሉ። እኛ ገር አለች ብለው እያወቁት ውስጡን እያወቁትም እኛ ጋር ናት ብለው የሚሉም አሉ ማለት ነው። እና በኢትዮጵያ ታሪክ ውስጥ በጣም በርካታ የሆኑ ጦርነቶች ተከስተዋል። ከእርስ በርስ ጦርነት፣ ከጎሳዊ ግፍ፣ ከጦርነቶች በጣም ብዙ ነገር ጠብቃናለች ታቦተ ጽዮን እኮ። ፋክቱ ይሄ ነው እና ክብረ ነገስት ላይም በጣም ብዙ ታሪክ ነው ያለው ስለ ታቦተ ጽዮን ማለት ነው። እንዲ በቀላሉ በአንድ ምራ ግብር ብቻ ስለ ታቦተ ጽዮን ተናግረንም የምንጨርሰው አይደለም። እና ለዓለም ሳይንቲስቶች፣ ተመራማሪዎች ለምንድን ነው የሚፈልጓት የሚለውንም ወደ ውስጣችሁ ልታስገቡ ሊያቀርቡ ይገባልና፣ ግራም ሃንኮክ አሁን በጣም ብዙ ነገር የጣረ ብዙ ነገርም ቢወስድብንም በነገራችን ላይ በጣም ያነቃን ተመራማሪ ነው ይህ ሰው። ስለ አባይም እንግዲህ ሌላ ጊዜ እንመለስበታለን። በጣም ያነቃን ሰው ነው ግራም ሃንኮክ። ምንም እንኳን በርካታ ነገሮችን ቢያደርግም ተላላኪ ቢሆንም ግን በብዙ ደግሞ አንቅቶናልና እሱም ምን ያህል ያቦታ ሀያል እንደሆነ ተናግሯል በመጽሐፉ ላይ፣ ምናልባት አንበባችሁት ከሆነ የመጽሐፍ ቅዱስም ታሪክ ምን ያህል ሀያል ምን ያህል እግዚአብሔር ምልክት እንደሆነ ተአርኮፍ ኮንቨነንት ይናገራልና በኢትዮጵያ መኖሯ ደግሞ በጣም በርካቶችን የሚያሳክክ ጉዳይ ነው። ለዛም ኢትዮጵያ ብዙ ነገር ደርሶባታል። በነገራችን ላይ በዚሁ በታቦተ ጽዮን የተነሳ ማለት ነው። የግራም ሃንኮክን ሳይን ኢንደሲድ መጽሐፍን በ1992 የተጻፈው ማለት ነው። በዛ መጽሐፍ ውስጥ ብርሃን ሃንኮክ ታቦቱ በአክሱም እንዳለች ተናግሯል ማለት ነው። ከኢየሩሳሌም ታቦቱ በምናሴ ንጉሥ ዘመን 650 ነበር የተንቀሳቀሰች ይላል። ወደ ግብጽ ሄዳ ነበረ። እዛም በደሴት ተቀምጣ ነበረ። ከዚያም ወደ ጣኗ መታም አርፋለች። ከዛ ደግሞ መጨረሻ ላይ አክሱም እስካሁን ድረስ ያለችው አክሱም ጽዮን ማርያም ነው ማለት ነው። እና ሃንኮክ በአስር ዓመታት ውስጥ ምርመራ በኢትዮጵያ እንደሚኖር ታቦቱና፣ በአንድ በሚጸልዩ በጾም በጸሎት በስግደት ያሉ አባት እንደሚጠብቋት እንግዲህ ዓለም የሚፈልገውን ቅዱስ ታቦት አንድ አባት ናቸው የሚጠብቁት ይሄ ራሱ እኮ ትልቅ ታሪክ ነው። ይሄ ራሱ እኮ ትልቅ የእግዚአብሔር ኃይል የእግዚአብሔር እጅ እንዳለበት እኮ የሚያመለክት ነው አይደለ? ስለዚህ ሳይንቲስቶችና ተመራማሪዎችም በጣም በርካታ ጽሁፎችን ጽፈዋል። በጣም በርካታ ጥናታዊ የሆኑ ጽሁፎች ማለት ነው፣ መጽሐፍ አሳትመዋል። ከፍተኛ የሆነ ፍለጋም አድርገዋል። እስካሁንም ድረስ ማለት ነው፣ በቃ ካላየን እርግጠኛ አንሆንም ብለው እስካሁንም የሚዳክሩ ደግሞ አሉ ማለት ነው። ብዙ ተአምራት ተደርጓል በታቦተ ጽዮን ምክንያት ማለት ነው። እና አሁን ኢትዮጵያዊ ወጣት ልጃችን ታቦተ ጽዮንን አይቻታለው ቅዱስ ታቦቱን አይቻለው ከዛ ደግሞ ቅዱሱን ጽዋ አይቻለው ብሎ ማለቱ እናንተ ጋር ምን ፈጠረ? ተሰማቸው ሆኖም ከሆነ በዚህ መንገድስ ወቶ ሚዲያ ላይ እንደዚህ ማስጣቱ ተገቢ ነው ወይ? እናንተ ምን ታዘባችሁ? ምንስ ልክ ነው፣ ምንስ ተሳስቷል የሚል ሀሳብ አላችሁ? ወደ ቤተሰቦቻችን ያው ስለ ታቦተ ጽዮን ብዙ ማለት ቢቻለም እንዳናሰለቻችሁ መረጃውን ወደ እናንተ እንደዚህ አድርሰነዋል። የእናንተን ሀሳብ አስተያየት በኮመንት መስጫው ላይ ብታጋሩ ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።